እኔ የምለው አንድ እድል ብሰጠው ለአብርሃም ይስተካከላል ወይ የሚለውን በቃ ተስጠው፣ አንድ እድል ነው የምለው። ለምን መሰላችሁ ነው ያደረገችው? ገብቷችኋል? ይሄ ነው የሱ አስተያየት። ያደረገችው ሩት ደም፣ ማንንም ይፈርድ የለም። ሁላችሁ ቤተሰብ፣ አንድ ነገር ልንገራችሁ። ሁላችንም፣ አንዳንድ ሰዎች ያበሩ ታም እየፈረዳችሁ ነው። ግዴታሽ ነው ማሳየት ልጁን፣ ምናምን እያላችሁ ነው ማሳየት ታሳያለች። ያው እልህም ስላለባት ትላንትና ደግሞ አይታችኋል፣ አብርሃም ቤት ድረስ ያው ሄር ሚላን እንዳመጣት ያው እሱ ለማሳመን ሲል ነው የመጣው። ግን እሷ ያው የእሷ ንዴት ስላለባት የውስጧ ቁስል ስላለባት ነው በቃ፣ ቁስሏን የቀሰቀሰባት እሷን ሲያመጣት ማለት ነው። ሩታ አብርሃምን ጠልታ ወይ አልፈለገችውም አይደለም፣ ትፈልጓለች። ግን ምንድን ነው መሰላችሁ፣ እዚህ ጋራ በቃ መርሳት አልቻለችም በቃ መርሳት አልቻለችም አንደኛ ያውም እዚህም ከዚህም ወሬ ይነገራታል እንዴት እንደዚህ አድርጎች ብሎ ወሬ ይነግሯታል በዛም በዛም ልቧ ቆረጠ በቃ እና እኔ የምለው ምን እንደሆነ ታውቃላችሁ ያው ቅድም አብርሃም ተናግሮ ነበር አብርሃም ምንድን ያለው ህይወታችን ተመለሰ ብዬ በጣም ደስ ብሎኝ ነበረ እና ደግሞ የሰውን ወሬ መስማት ትተሽ ከዚህ በኋላ አዲስ ህይወት እንጀምር ብሏል አብርሃም እዚህ ጋር ሲናገር ነበር መሀል ላይ ማለት ነው እኔ እኔ ምሎ ምን መሰላችሁ ቤተሰብ ሩታ አንድ እድል ብሰጠው ቆንጆ ነው የምለው አንድ እድል መስጠት አለባት። የሰውን ወሬ ሳስባ ምን ሳትል አንድ እድል ላብርሽ አንድ ድል ሰተው ትሞክረው። ከዚህ በኋላ ከዚች ልጅ ጋር የሚገናኝ ከሆነ ከዚች ላይ ምንም፣ ከዚች ልጅ ጋር ምንም ነገር የሚያደርግ ከሆነ በቃ ቆርጣ መተው አለባት። ግን አሁን እኔ የምለው ያው ለልጁም ሲባል ለህፃኑም ሲባል አንድ እድል ሰጥተው የአባትነቱን ነገር ካልተወጣ መተው ነው በቃ። ምንም አያስፈልግም፣ ገብቷቸዋል። ምንም ያስፈልግ ነገር የለም። ለምን ከእሷ ጋር እየሆነ እዚህም እየመጣ እንደ ባለፈው እንደ ፈለቁ እጨማለቃለሁ ማለት የለም። አሁን የልጅ አባት ሆኗል፣ ገብቷቸዋል። አብርሃም የልጅ አባት ሆኗል። ከዚህ በኋላ መጨመን አለቅ የለም። እጨመን አለቅ ካለ ሩታ የመጨረሻው ውሳኔዋን መወሰን። ግን እኔ ምለው አንድ እድል ብሰጠው ለአብርሃም ይስተካከላል ወይ ሚለውን በቃ ትስጠው አንድ ድን ነው ምለው፣ ለምን መሰላችሁ? በቃ ይህን ቪዲዮ ግን ግሬስ ፋሚሊዎች በደንብ አርጋችሁ ላይክ አርጉልኝ። በማርያም በማርያም ላይክ አርጉ። ሙስሊሞችን በዓል ላይ እያቸው ይህን ቪዲዮ በደንብ አርጋችሁ ላይክ አርጉልኝ። እና ሄርሜላ እሷ እነሱ ይሄን ነው የምትፈልገው። የእነሱ መጣላት፣ የእነሱ መለያየት ነው የምትፈልገው። ገብቷችኋል። አሁን ትናንትና ምስኪን ምስኪን አጫወታት ሄርሜላ። ለምን መሰላችሁ? ምስኪን ምስኪን ያጫወታት ለምን ሁሉም ሰው ሩታ ላይ እንዲፈርድባን ነው። ገብቷቸዋል። ምን አደረገች ሄርሜላ? የኛ ህዝብ ደግሞ እንዳየበት ነው እንደ እንደ ተፈሳበት ነው። ገብቷቸዋል። እንደ ተፈሳበት ነው የሚፈርደው ማለት ነው። ስለዚህ አሁን ትላንትና ብዙዎቹ ሄርሜላ ምን አደረገች ሄርሜላ? ሄርሜላ ምን አደረገች ሩታ እኮ እርጉዝና እኮ እንደፈለገች ከሱ ጋር እኮ ስትንዘላዘል የነበረች ነች። የወጋ ቢረሳ እኮ የተወጋ ይረሳ። ሩታ እኮ የተወጋች ሴት ነች እንዴ! ያ ሁሉ ያደረገቻትን ነገር እርጉዙናኮ አንዲቷ ቅጥል እያለ ካብራም ከአንዴ ታፋው ጋር ስትቀመጥ አንዴ አንገቱ ስርስስሞ አንዴ ምን ስታደርገው እንደ ይሄ ይረሳል እንዴ? ቢረሳ እርጉዙናኮ በጣም ብዙ የሚያሳዝን ነገር ነው ያሳለፈችው። ስለዚህ እናንተ ገና ለገና ያቺ ትንሽ ነገር አለስልሳ ትናንትና ፊቷን በሬ ያኔ ጥሩ ፊት አድርጋ መታ፣ ሩት ላይ ሰው እንዲፈርድ ነው ያደረገችው ገብቷቸዋል። ይሄ ነው የእሱ አስተያየት ላደረገችው። ሩታ ደግሞ ማንም የሚፈርድ የለም። እኔ በሩታ ቦታ ብሆን እንደዚህ ዓይነት ውሳኔ ነው የምወስነው። ግን ምንድን ነው እኔ የምለው፣ አሁን አብርሃም እድል ፈልጓል። አንድ እድል ፈልጓል። ገብቷቸዋል። በቃ ከእሷ ጋር ለመሆን አንድ እድል ስለፈለገ ሩታ አንድ እድል ሰጥተው ልጁንም እንዲያይ። እኔ አሁን አብርሃም ዛሬ አሳዝኖኛል። ማርያምን ነው የምላችሁ። እኔ አብርሃም ምንም የምናገረው ነገር የለም አሳዝኖኛል። ያለፈው ታሪክ አልፏል። አሁን አዲስ ህይወት ነው፣ አዲስ ልጅ መጥቷል። ልጅ ደግሞ ሲመጣ ኬር ይዞ ነው የሚመጣው። ሩታ፣ የኔ ፍቅር፣ የኔ ማር፣ የኔ ውድ፣ የኔ ልዕልት፣ እባክሽን ለአብርሃም አዲስ እድል ስጩ። በመሀላችሁ ወሬ አለ፣ ወሬ ይመጣል፣ ይሄዳል። ለአንቺ ወሬ እየነገርች ነው። የሩታ የሄርሜላ ጓደኛ አለች፣ እሷ ነች ወሬ የምታቀባብለው። ስለ እሷ ታውቃለች ሩታ ብተውሳ አትሰማ እየሰወሬ አሁን ምንድን ነው? ልጇ አንድና ልጇን ነው ማሳደግ ያለበት ሩተ ደግሞ ገና እንጃ እኔ እናት እኔ እኔ ማርያምን ልቤ ጭንቅ ነው የሚለው በቃ እሷ በቆመች ቁጥር እና አብርሃም ደግሞ ሲጎታት ምን ሲል እንደዚህ ሲያረጋ ምናምን ልቤ ስፍስፍ ነው ያለው ማርያምን ነው ምላችሁ። አኔ እንጃ በቃ ይሁን። ቀጠነችብኝ ሆነ፣ በቃ የአራስ ፊት የለም በቃ እኔ አላቀም። ብቻ ይኔ ፍቅር ሐሳብ የሚው ምንን አላቀም። እኔ የሩታ ነገር እኔ ልቤን ነው የምትበላኝ። እግዚአብሔርን ነው ምላችሁ። የምር የምር ማርያም ዛሬ ደግሞ ሳያል ይሁን ክስ ትብላብኛለች። ምግባት በላም ወይም ይሄ እቺ ሴት እያናደቻት ይሆን አላቀም። ብቻ ወሬ ሲነግሯት ደግሞ ወሬ ሲነገራችሁ ምግብ ሁሉ ነው የሚዘጋችሁ። ገብቷቸዋል። ስለዚህ ሩታ በጣም ነው ያሳዝነችኝ። ዛሬ ማርያምን እጇ ደም ይዞ እንዲህ እንዲህ ሲያነቃት እንዴት! በቃ እኔ አላቅም ብቻ። እና ቤተሰብ ማርያምን ነው የምላችሁ። እኔ አላ እኔ ምን እንደምናገር አላቅም። እና ሩታ በመድኃኔዓለም ልን በቃ የሰው ወሬ ታይ፣ በቃ የሰው ወሬ ሳሰሚ፣ የራስሽን ልብሽ የሚልሽን እንትን በይ በቃ፣ ወዲያው ክርር አትበይ። ማርያምን ክርር ለልጅ ስትበቃ፣ ማንኛውም ሰው እኮ ለልጁ ሲል ብዙ መስዋዕትነትን ያሳልፋል። ብዙ መስዋዕትነትን፣ መደብደብ አለ፣ መገፋት አለ፣ ምን አለ፣ ብዙ ነገሮች አሉ። ስለዚህ እባክሽን አሁን ለአብርሃም አዲስ እድል ስጩ። እቺ ሄርሜላ ጋ እንዴት አታርጊ። እሷ ይሄን እድል ነው የምትፈልገው፣ ይሄን እድል መጠቀም ነው የምትፈልገው። አንቺ ደግሞ ይሄን እድል እያመቻችሽላት፣ እየከፈትሽላት ነው። ስለዚህ እባክሽን፣ እባክሽን፣ በቃ እባክሽን ማርያምን በቃ ተይ፣ ተይ፣ ይቅርብሽ፣ አዲስ እድል ስጩ። ለልጅህ ስቲ እውነት እና አንተም አብርሃም ከዚህ በኋላ ሄርሜላ ጋር እንደማትመጣ እንደማትሄድ እርግጠኛ ነኝ። ኬርክ ግን ዋጋ የለህም። ማነው ልጅህንም አትፈልግም ማትፈልግም ሚስትን አትፈልግም። እንዲ ከሄርሜላ ጋ ኬርክ ሩታ ልጅህን አታሳይም። እንዳታሳይ ብለን ነው ሁላችን አድማ አድርገን የምንሰራብህ። አታሳይም። ሄርሜላ ጋ ኬርክ መቼም አታይም። ልጅህን ታያለህ ሩታ። እንደዛ ነው የምታደርገው። ስለዚህ ሄርሜላን በአይነት ማየት የለብህም በቃ ከዚህ በኋላ አዲስ ህይወት ብለሃል። አዲስ ህይወቱን እሷ አመቻች። አንተ ተስፋ አትቁረጥ። እየመጣ እያየህ እየመጣ እያየህ ሂድ። ተስፋ እንዳር አብርሽ፣ እወድሃለው አክብርሃለው። የኔ ወንድም ሁላችሁም የሚመቻችሁ ይህን ቪዲዮ በደንብ አድርጋችሁ ላይክ አርጉ።